የ14 ዓመቷ ታዳጊ የጠለፋ ተግባር ተፈጸመባት። ራሷን ለማስጣል ያደረገችው ሙከራ ደግሞ የጠለፋ ተግባር የፈጸመባትን ግለሰብ ሕይወት ነጠቀም። አሁን እርሷ በማረሚያ ቤት ውስጥ ትገኛለች። ሙሉ ታሪኩን እንዲህ እነግራችኋለሁ። ጫሊያማን ትባላለች። ነዋሪነቷ በአርሲ ዞን ስሬ ወረዳም ስሬ ከተማ ነው። ጫሊ በ2010 ዓ ም የአራተኛ ክፍል ተማሪ በነበረችበት ወቅት በቤተሰቦቿ ዘንድ አንድ ጥያቄ ቀረበ። ለቤተሰቦቿ የቀረበው ጥያቄም ጀቦ አብዱር ቃድር የተባለ ግለሰብ ይቺን የ14 ዓመት ታዳጊን በጋብቻ ለመጠቅለል ያሰበው ነበረ። በወቅቱ የጫሊ ቤተሰቦች ይህንን አልተቀበሉም። ለ14 ዓመቷ ታዳጊ የቀረበው የጋብቻ ጥያቄ ያለ እድሜ ጋብቻ በመሆኑ በሕግ ያስጠይቀናል ብለው የጋብቻ ጥያቄውን ውድቅ አደረጉ። በዚህ ምላሽ የተናደደው ጀቦ አብዱልቃድር ግን ንዴት ውስጥ ይገባና አራት ጓደኞቹን ያማክራቸው ጀመረ። በወቅቱ ጓደኞቹም የጓደኛቸውን ንዴትና እምቢ መባል ስለተመለከቱ ሙሉ ትብብር ለማድረግ ፈቃደኝነታቸውን አሳዩ። የአራተኛ ክፍል ተማሪ የሆነችውን የ14 ዓመቷን ታዳጊ ጫሊ አማንን ለመጥለፍም መዘጋጀት ተጀመረ። በግንቦት ወር 2010 ዓመተ ምህረት የተዘጋጁበትን የጠለፋ ድርጊት ለመፈጸም ሲጠባበቁም ከቀኑ 10 ሰዓት ላይ ደረሰ። ጫሊ ከስሬ ከተማ ከትምህርት ቤት ስትመለስ አሳቻ ቦታ ጠብቀው የተዘጋጁበትን የጠለፋ ድርጊት ይፈጽሙና ወደ አዘጋጁት ስፍራም ይወስዷታል። ጫሊ በወቅቱ ማንም ሳይደርስላት ተጠልፋ ወደ ተዘጋጀላት ቤት በግዳጅ ገባች። በዛን ዕለት የጫሊን ጠለፋ አስመልክቶ በተዘጋጀው መጠነኛ ድግስ በርካታዎች ታደመው ነበረ። የጠለፋው ፈጻሚዎች በተዘጋጀው ድግስ ብዛት ከፍተኛ መጠጥ ጠጥተው ተሳክረው ቆይተዋል። ምሽቱ ላይ ሁሉም ወደ መኖሪያ ቤታቸው ማቅናት ጀመሩ። የ14 ዓመቷ ጫሊ በከፍተኛ ፍርሃት ውስጥ ሆና በዚህ ዕለት እያሳለፈች ነበረ በተዘጋጀላት ቤት ብቻዋን እያለቀሰች፣ ጠላፊው ጀቦ አብዱል ቃድር ምሽት አምስት ሰዓት አካባቢም በመጠጥ ተዳክሞ ወዳለችበት ክፍል መጣ። በዚህ ጊዜ እኔን በፍጹም ማጣት እንደማይፈልግ ተገዶ ወደ ጠለፋ እንደገባ እየተናገረም እኔን ለሌላ ፍላጎት ደግሞ ይታገለኝ ጀመረ፣ ትላለች ጫሊ። በመጠጥ ኃይል በመዳከሙም እኔን ይዞ የሚፈልገውን ተግባር ለመፈጸም እንዳልቻለ አስተዋልኩኝ፣ ትላለች። በዚህ ጊዜ የታየኝ ሮጦ ማምለጥ ቢሆንም፣ አጠገቤ ነበረም የብረት ዱላ አንስቼ ጭንቅላቱ ላይ አሳረፍኩኝ። በዚያ ሰዓት መጠጥ ጠጥቶ ነበርና ኃይለኛ ደም ይፈሰው ጀመረ። በጄም ሕይወቱ አለፈ። በዚያ ምሽት የትም መሄድ እንደማልችል ስለማቅ እስኪነጋ ተረጋግቼ ጠበቅኩኝ፣ ትላለች። ሲነጋጋ ከቤት አምልጬም ወደ ቤተሰቦች ያቀናው። እዛም ስደርስ የተፈጠረውን ነገር በሙሉ ዘርዝሬ ነገርኳቸው። እነርሱም የኔን መጥፋት ተከትሎ ለፖሊስ ሊያመለክቱ ስለነበረም ተያይዘን ወደ ፖሊስ ጣቢያ ሄድን። ለፖሊስም አስረከቡኝ፣ እጄን ለፖሊስ ሰጠው። ፖሊስ በስፍራው ተገኝቶም የሟችን አስክሬን በማስነሳት በማስመርመር የምርመራ መዝገቡን በማስረጃ አጠናክሮ ለአቃቢ ግላከም አቃቢ ግም በግድያ ወንጀል ክስ መሰረተም። የአርሲ ዞን ከፍተኛ ፍርድ ቤት ጉዳዩን ሲከታተል ቆይቶም፣ ፍርድ ቤቱ የድርጊቱ ፈጻሚ የሆነችው ጫሊ አማንን ራሷን ከጥቃት ለመከላከል በወሰደችው እርምጃም በእጇ ላይ የሰውየት በመጥፋቱን ከፊል ይቅርታ በመስጠት በ11 ዓመት እስራት እንድትቀጣም ውሳኔ አሳልፈዋል።